ተባለች ስኮላር የሆነች እውቀት ያላት ኖሌጇ በጣም ከህግ አንጻር ከብዙ ነገር የምትጠቀስ ሴት ነች። እንግዲህ ስለዚህች ሴት የሚወራበት መንገድና የምትነሳበት መንገድ ምን ያህል የጠመመ አስተሳሰብ ያለው ሰው እንደሚያነሳት ማሰብ ይቻላል። በግልጽ ማለት ነው። ለምን ተነሳች? ስሟ ማለት ነው እንደ ስም ደመ ይነሳል ብለን እንኳን ብናስብ እነዚህ ምክንያቶች ሊሆኑ ይችላሉ። ግን ብዙ ሀዲሶችን ኢሳቅን ሲያነሳው የነበረው በህልማቸው፣ ነቢዩ ሰለላሁ ዓለይሂ ወሰለም በህልማቸው አይተዋታል። ባህር ተጠቅልላ ነበር ያዩዋት የሚል አለ። በጣም ደስ በሚል ሁኔታ እንደዛ አይነት ሴት ሆና ነው የመጣችው፣ ምክንያት ስላለው ሊሆን ይችላል። እንደዛ ባህር ተጠቅልላ ስትመጣ ከፍቼ ወይም ደግሞ ተከፍቶ አየኋት ይላሉ፣ በህልማቸው ማለት ነው እና ሲያዩት አይሻ ነች። እና ከአላህ ከሆነ ይሁን ብያለው ተቀብያለውን ያሉት። ከዛ በኋላ የተፈጠረውን እንግዲህ የሆነ ልጅ ኖሯቸው ምናምን ብዙ ነገር ማውራት ይቻል ነበር ግን የለም። እነዚህ ነገሮች አልተፈጠሩም። ምን እንደሆነ አናቅም። ስለ እሷ እውቀት ነው በብዛት ያለው። ከ2000 በላይ ሀዲሶችን ዘግባለች። ህግ ላይ ያላት አቋም እጅግ በጣም ከባድ ነበር። በጣም ትልቅ ሰው ነች። በጣም ኖሌጀብል የሆነች ሰው ነች። እሱ ላይ ማውራት ለምን አልተቻለም? ስለ እውቀቷ ለምን አልተወራም? እና መነካት የነበረባቸውም ነገሮች ተነክተዋል፣ ደስ በሚል ሁኔታ ትዛት። ላውላችሁንም መጨመር የፈለኳቸው ፖይንቶች እነዚህ ናቸው። ሌላ ተጨማሪ ነገር ካለ ወይም መለሳለሁ። ዋው ዋው ዋው! ማሻላህ! ይፎዬ እኔ እኮ ይፎዬ ሲናገር ይሳቀው። ይፎዬ ሲናገር አትደሰትም? በመሀል በመሀል ሁሌ ስለሚመጣ

በትልቁ በዓለም ላይ ሃይማኖት መሰረት